እንደዚህ ባንድ ላይ ደስ የሚሉበት እንድንሆን ነው የምፈልገው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ! እኔ ደህና ነኝ እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? ዛሬ እንግዲህ ወሳኝ የሆነ ነገር ልነግራችሁ ነው የመጣሁት። ማለት ያው ከዚህ በኋላ ያለውን ነገር ለእናንተ ማሳወቅ አለብኝ ብዬ በማስበው ልክ ዛሬ ለማሳወቅ መጥቻለሁ ማለት ነው። ውድ ቤተሰቦቻችን ያው ከዚህ በፊት እየተፈጠረ ያለውን ነገር አይታችሁታል፣ ከዴቭ ጋር ማለት ነው። ስለ ዴቭ ነው ዛሬ ላወራችሁ የመጣሁት ውሳኔንም ላሳውቃችሁ ነው ማለት ነው የመጣሁት በምን አይነት መልኩ ከሱ ጋር መቀጠል እንዳለብኝ እና መቀጠል እንደሌለብኝ ዛሬ ግልጽ አድርጌ ሁሉንም ነገር ለናንተ ነግራችኋለሁ ማለት ነው ስነግራችሁ ያው የሚያስጠላ ነገር ነው፣ እኔም ከብዶኛል። ግን ደግሞ እሱ ትላንትና ከዚህ በፊት የለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። ያው ከኔ ጋር እንደማይቀጥል ነው ያወራውም። በዚያ ላይ ደግሞ ያው ያለስማማን ነገሮች፣ በጣም ብዙ ነገሮች አሉ። ያው እናተ በምታውቁት እናተ በማታውቁት በእኔና በሱ መሀል የተፈጠረው በጣም ብዙ ነገሮች አሉ ማለት ነው። ውድ ቤተሰቦቻችን እንግዲህ ያው እሱ ያደረገ ያለውን አይታችሁታል ከልጅቷ ጋር እየሆነ ያለውን ነገር ቪዲዮ ላይ እንዴት እየሆነ እንደሆነ ነበረ ለእኔ ምን ያክል ያው እናንተም አይታችሁታል ምክንያቱም ለእኔ ምን አይነት ቦታ እየሰጠኝ እንደነበረ ምናምን አይታችኋል ያን ነገር ደግሞ እየሆነ እኔ እዚህ ጋር መጎዳት አለብኝ ብዬ አላሰብኩም ና ከዚህ በኋላ ያለው ነገር ሁለታችንም ብንለያይ ይሻላል። እሱም ያው ከዚህ በኋላ አንመጣም ብሏል። ያው የየራሳችንን ስራ እንሰራለን ተባብለናል። ግን ደግሞ ዛሬ ያው እኔም ለእናንተም እኔም ጋር ያለውን ነገር ደግሞ ግልጽ አድርጌ መናገር አለብኝ እየሰላሰብኩኝ ነው ለአወራችሁ የመጣሁት እና ከዚህ በኋላ ከዴቭ ጋር አብሬ አልቀጥልም አብረን አንሰራም የማንሰራበት ምክንያት ደግሞ በትንሹ በጥቂቱ ስነግራችሁ፣ እኔ ጋር ያለው አንደኛ ነገር በጣም ብዙ ፈተናዎች ደርሶብናል። በእርግጥ ግን ደግሞ እሱ ከልጅቷ ጋር እየሆነ ያለው ነገር ደስ አይልም። በእርግጥ እሷን ተወዳ የመጣችሁ ግን እሱ መመለስ ባለበት በኩል መመለስ አለበት በምለው ልክ አልመለሳትም። አየት እሷን እያባበላት ነው ምን ነው እና ቆፍጠን ብሎ መመለስ ባለበት ልክ አልመለሳትም። ያ ነገር ደግሞ ለእኔ የሰጠኝ ና ለሱ የሰጠኝ የሰጠው ክብር ምናምን፣ ለሰው ልጅ ክብር አትስጥ ማለት አይቻልም፣ ግን ደግሞ ክብር መስጠት ላለባችሁ ለፍቅረኛችሁ የምትሰጡትን ቦታ ና ለጓደኛችሁ የምትሰጡትን ቦታ ያው እኩል አታደርጉትም። ማናችሁን ብትሆኑ ፍቅረኛ ያለው ቦታ ና ጓደኛ ያለው ቦታ በጣም የሚለያይ ነው እና እሱ ግን ሁለታችንንም እኩል አድርጎናል። ግን ያው ሰው ሆናችሁ ሰውን እኩል ማድረግ ጥሩ ነገር ነው። ግን ደግሞ እሱ የሰጠው ቦታና ለእኔ ያደረገው ነገር ትንሽ ቢያስከፋኝም ግን ደግሞ ያው ዴቭ ጋር ዴቭ ያለኝን ቦታ መናገር ከምጠበቅብኝ በላይ አብረን ብዙ ነገሮች እንዳሳለፍን አይታችኋል። ወደዋለሁ፣ አከብረዋለሁ። ግን ደግሞ አሁን እንለያያለው ስል እርግጥ ለእኔም ከፍቶኛል። ሚያስጠላ ነገር ነው። ቀላል ሆኖ አይደለም እዚህ ጋር እያወራኋችሁ ያለውት። ወይም ደግሞ ከሰው ጋር መለያየትም ሆነ ከሰው ጋር መጣላት ቀላል ነገር አይደለም። ከፍቅረኛችሁ ጋር ደግሞ ሆናችሁ እንለያይ ነው ብላችሁ ስትመጡ የሚከብድ ነገር ነው። እንደዚህ ባይሆን ደስ ይለኝ ነበር። እኔ እና እሱ መለያያችን አብረን በጣም ብዙ ነገሮች ሰርተናል እና እና ያው ከምትወዱት ሰው ጋር መለያየት ከባድ ነገር ነው። ግን ደግሞ እኔ እና እሱ ወስነናል ያው አብረን ሆነን እንደዚህ መተን ሁለታችንም ቆመን ባናወረም ግን ደግሞ ወስነናል፣ በቃ መለየት አለብን ብለንና ያው እሱ ከዚህ በፊት ብዙ ነገር ቪዲዮዎች ላይም ካያችሁ ምናምን ጥፋተኛም ለማድረግ በጣም ብዙ ነገሮች አሉ የተፈጠሩት ነገሮችና፣ እኔ በእርግጥ ዴቭን መጥፎ እያልኩኝ ምናምን ባለለው ደስ ይለኛል። ምክንያቱም ያው ምንም ቢሆን ፍቅረኛ ነው ነበረ፣ አይደለ? ፍቅረኛ ነበር። ፍቅረኛ የሆነን ሰው ደግሞ አሁን ላይ መለያየትን ስታስቡ፣ መጠላትን ስታስቡ በጣም ያስጠላ ነገር ነው እየተፈጠረ ያለው የሆነ ነገር ነው። በጣም ከብዶኛል፣ ግን ደግሞ ግዴታ መወሰን አለብኝ ብዬ አስባለሁ። ግዴታ ይሄን ነገር ግልጽ ማድረግ ለእናተም አለብን ብዬ አስባለሁ። አሁንም የመጣሁት ከዚህ በኋላ ከእሱ ጋር እንደማታዩኝ ያው ከእሱ ጋር አብሬ አልቀጥልም ያው በራሴ ቻናል። እግዚአብሔር እስከፈቀደው እናተም አብራችሁ እስካላች እንግዲህ ከማሚም ጋር የተለያዩ ስራዎችን እየሰራው ለእናተ ማሳይ ይሆናል ማለት ነው፣ ግን ደግሞ ከእሱ ጋር ከዚህ በኋላ ከተለያየን ምን አደርጋለሁ? እችለዋለው አብረን ባለን ጊዜ ብዙ አሳልፈን አይቆጥን ምኔ እሱ ይበቃል። ከተለያየን ምን አደርጋለው? እችለዋለው አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝ ምን እሱ ይበቃኝ። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝ ምን እሱ ይበቃኝ። ከተለያየን ምን አደርጋለሁ እችለው እችለዋለሁ

ከዚህ በላይ ሁለታችን መጎዳት አለብን ያለ ያው እየወደዳችሁ ከዚያ ሰው ጋር መሆን እየፈለጋችሁ? ያንን ሰው አብሯችሁ እንዲሆን እየፈለጋችሁ ይቅርታና አተፊት በጣም ብዙ አልቀሻለሁ። ታያችሁ በጣም ጠንካራ ለመሆን እየሞከርኩኝ ነው። በቃ ነገሮችን ነገሮችን ጠንካራ ሆኜ ለማሳለፍ እየሞከርኩኝ ነው። ጠንካራ ሆኜ ለመጀመር ሞክሬ የነበረ ግን መለያየታችን በቃ መሆን አለበት። ውድ ቤተሰቦቻችን፣ እኔ እና እሱ ከዚህ በኋላ አብረናል በጣም አብሬ አልሆንም ማለት ነው። ካያችሁ ነገሮችን ለመርሳት ሁኔታዎችን ለማስተካከል ከእናቴ ጋር ያው ፍራንኮችን እየሰራው ከእናቴ ጋር ብዙ ነገሮችን ለመርሳት እና ለመሳቅ እየሞከርኩኝ ነው እንጂ ግን አቅቶኝ፣ ሊቫኒ ላይ ያደረገው ነገር በርግጥ በጣም ደብር ነገር ነው። በጣም የስጠላ ነገር አድርጎኛል። ያን ነገር በቃላት ተናግሬው የሚወጣልኝ አይነት ነገር አይደለም፣ ወይም ደግሞ መትቼው ተወሰነ ዛሬ ደብድቤ በቃ የተለያየ ነገር አድርጌ የሚወጣልኝ ነገር አይደለም ያደረገኝ ነገር ግን እዚህ ጋር የውስጤ ስሜት አውጥቼ ለእናንተ ስነግራችሁ እንዲህ ነው ብዬ በቃልም መናገር የምችለው ነገር አይደለም ያደረገኝ በጣም ሚድብር ተፈጥሯል። በቃ ዴቭ መቼም እኔ ላይ እንደዚህ ያደርጋል ብዬ በሕይወት ያስብ የማላቀውን ነገር ነው ደግሞ አንዳንዴ ሰውን አውቀዋለሁ ብላችሁ ከምታስቡት በላይ አታውቁትም። የሰውን ልጅ አምነዋለሁ፣ እወደዋለሁ፣ የራሴ ሰው ነው እሱ እኮ የኔ ነው ብላችሁ ያመናችሁ ሰው የማይሆን ነገር ሲያደርጋችሁ ያማል፣ በጣም ያማል። በጣም ልባችሁ ይሰበራል። የምታደርጉት ነገር ግራ ይገባችኋል፣ መግቢያ ነገር ይጣፋችኋል፣ የምትሄዱበት ይጣፋችኋል፣ የምትጨብጡት ነገር ይጣፋችኋል። ከደም ጋር እንደዚህ ተለያይተን እንደዚህ ተለያይተን አልብዬ መጥቼ ብቻ እንደዚህ ይሆንኩኝ። ባልሰራ ደስ ይለኝ ነበር። ምክንያቱም በጣም መወደው ልጅ ነው፣ በጣም ማከብረው ልጅ ነው። ግን አሁን ላይ የተፈጠረ ያለው ነገር ያስጠላል። ግዴታ ደግሞ መለየት አለበት፣ አይደለም አንድ ሰው ካልተግባባ ተዋዶም ካልተዋወቀ ተዋዶም አንዱ ለአንዱ መኖር ካልጀመረ የሚወደው ሰው ለአንዱ ክብር ካልሰጠ ሁሉም ነገር ከማንም ጋር ከሁሉም ጋር የምትወዱት ሰው እኩል ካያችሁ ውሳኔያችሁ፣ ደግሞ ከምንም በላይ ክብራችሁ ነበቀ ትታገራላችሁ፣ የአቅማችሁን ለማድረግ ትጥራላችሁ ያንን ሰው ወደ ራሳችሁ ለመመለስ የቻላችሁትን አቅማችሁ የፈቀደውን እስከ ቻላችሁት አቅም ካያችሁ ለመደባደብ ሞክሬ ነበር። በስርዓት ለማናገር ሞክሬ ያለው ነገሮችን ለመፍታት እሱን ወደ እኔ እንዲሆን እኔ ጋር አቴንሽኑ እንዲሆን በጣም ሞክሬ ያለው ጥሪ ያለው ይህን የሚያስጠላው ነገር ቪዲዮ ላይ እንደዛ ከልጅቷ ጋር ከመጣ እንደዛ ጠርታው በዛ ልክ ስትነካከው የተለያዩ ተለያዩ ነገሮችን ስታደርግ 20 ደቂቃ የሚያክል ቪዲዮ አውራት ቁጭ ካለ ቪዲዮ ላይ እንደዛ ይጪ ከቪዲዮ ውጭ ጠርታውስ? እና በቃ ማለት ከዛ በላይ ማውራት አልችልም። ሰላስ ይህን ያህል በቃ ማለት እወድሃለሁ። በጣም አከብር። ሁሌም ደስ የሚል ህይወት እንድትኖር ነው የምፈልገው ከእሷ ጋርም ሆነ ከተለያዩ ሴቶች ጋር አሁን ከምታፈቅራትም ከፈለግም ከለቃት ሴት ጋር መሆን ትችላለህ። ይሄ የነፃነትህንም እየነገርኩ ነው። ከዚህ በኋላ ከማንም ጋር ብትመጣም ከማንም ጋር ብትሰራም፣ እንደዚህ ሰራክ እንደዚህ አደረግክ ምናም ብዬ መቼ ህይወት ውስጥ ድጋሚ መጥቼ ላረብሽ። ቃሌ ነው። ከዚህ በኋላ ሁለተኛ አልመጣም። አንተ ያለህበት አልደርስም። ይወትክም በነፃነት ከፈለካ ሴት ጋርም ሆነ ከተለያዩ ከፈለካ ሴት ጋር መሆን ትችላለህ። እኔ ሁሌም ነው መወድቅ ሁሌም ነው ማፈቅረቅ አጠባብቀው ስጤ ግን ደግሞ አሁን እኔም ከእናቴ ጋር መሳት ካለብኝም ጋርም እንግዲህ ከእናተ ግልጽ ካደረግን ከእናተ ነገሮችን አድርገን ካሳየናችሁ ከዚህ በኋላ ከእሱ ጋር አልመጣም። ግን ደግሞ ዴቫ እግዚአብሔር መልካም ነገር ይግጠምክ፣ ጥሩ ነገር ተሳክቶልክ፣ ሊያ ደስተኛ ሆነክ እየሰራ ታሪፍ ነገር ላ ሊክ እወደዋለሁ። ሁሌም ነው የማከብርህ፣ ሁሌም ደስተኛ ሆነክ ነው ማየት የምፈልገው። ግን ያ ውድ ቤተሰቦች ለናተ እንግዲህ ግልጽ አድጌ ስነግራችሁ ከዚህ በኋላ ከዴቭ ጋር አልመጣም። ከዚህ በኋላ የምመጣው ከማሚዬ ጋር ና ያው እንግዲህ አዳዲስ ስራዎችን ሳያንሽ ልጆች ጋር እንግዲህ እመጣለሁ። እናንተ ደግሞ ያው የራሴ ችሎታ ላይ ነው ያለሁት እና አብሮነታችሁን እና ፍቃችሁን አሳዩኝ፣ እንጠነክር አድርጉኝ። እናንተ ናችሁ ምታጠነክሩኝ እንድሰራም እንድበረታታም የምታደርጉኝ እናንተ ስላሆናችሁ አበረታቱኝ እላለሁ ቤተሰቦች። እንግዲህ በትንሹም ይሄን ነው ለእናንተ ግልጥ አድርጊ የምነግረውና ከተለያየን ምን አደርጋለው እችለዋለው አብረን ባለን ጊዜ ብዙ አሳልፈና አይቆጨኝ ምን አደርጋለው እችለዋለው አብረን ባለን ጊዜ ብዙ አሳልፈና አይቆጨኝ ምን እሱ